የኮልፌው መቃብር ማን ነው የሰጠው? የሰጠው ሰው ይታወቃል። አንፂቢ ነፍሲ ነው የሰጠው ወዶ ፈቅዶ ነው የሰጠው። ተቀምቶ ስቢሆል። ሁለተኛ መቶ ያ መሬቱን ወስዶበት ይሄንን ለእስላሞች በቃብር ሰጥቻለሁ ያለው ችግር ላይ ከመጥፎ ንግግር ከመጥፎ ነገር አላህ ሱብሐነሁ ወተዓላ ይጠብቀን ይጠብቃችሁ። ያ ጀማ አሰላሙ አለይኩም ወረሕመቱላሂ ወበረካቱህ። ውድና የተከበራችሁ ውድ የሳሊሀ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ሰላም ነው፣ አልሐምዱሊላህ። ዛሬ ግን በጣም በጣም በጣም ወሳኝ የሆነ ነገር ነው የመጣሁት። በእንደዚህ አይነት ጉዳይ ኢንሻላህ ተመልሼ አልመጣም እንደዚህ አይነት ነገር ከዚህ በኋላ ለማውራት ለራሴ ቃል እገባለሁ። ግን ይሄንን ነገር ደግሞ ሳላ ሳልናገር ሳላወራ ባልፍ ግን ህሊናዬን ይረብሸኛል እና መግቢያ ላይ የሰማችሁ አባት ትልቅ አባት ትላንትና በሀጂ ሙፍቲ ቤት የዱዋ ፕሮግራም ነበር እና በዛ ፕሮግራም ላይ ስለ ሀጂ ስለ ሀጂ ሙፍቲ ለምን ቤታቸው እንደተቀበሩ ለምን የኮልፌ መቃብር ላይ ለምን እንዳልተቀበሩ በግልጽ ተናግሯሉ ማለት ነው። ይህንን ነገር ደግሞ ከማስረጃ ጋር እንዴት ለተናገሩት ለምን እንደተናገሩት እንዴት እንደሆነ ሁሉንም ነገር አብራርቼ ለመናገር ነው ወደ እናንተ የመጣሁት። እንግዲህ እንዳልኳችሁ መግቢያ ላይ ሀጂ ሙፍቲ የኮልፌ ቀብር ላይ ያልተቀበሩት ማንነቱ ስለማይታወቅ ነው፣ ስለተዘረፈ ነው። የማን እንደሆነ አይታወቅም። ከመሳኪኖች ተዘርፎ ሊሆን ይችላል። ለዛ ስለሆነ ኬት እንደመጣ የማን ወቅፍ እንደሆነ ስለማይታወቅ የተሰረቀ ስለሆነ ሀጂ ሙፍቲ እዛ ላይ መቀበር አልፈለጉም ና በቤታቸው መቀበር ፈለጉ ብሎ እነኝ ትልቅ ሰውየው እያወሩ ነው። ቪዲዮን ላሰማችሁና እንመለሳሉ። ቪዲዮን ተከታትለን እንመለስ። ከማስረጃ ጋር ነው ማወራችሁ። ቪዲዮን ተከታተሉት። ወን ነው የተቀባው። እዚህ ያለውን መሬት ሌላ ነገር ማንሳት ነው የሚሆነው እንጂ ይሄ የኮልፌው መጣብ ማነው ነው የሰጠ

ለአዳሜ መርቅኖ ሰውዬው ሲሳሰቱ ከጠገባቸው አጅቦ በልልኝማ ሳህ ንገርልኝማ ምናምን ይላል። እዛ ጋር የተሰበሰበው ጀማ የህባይቢ እኔ ሐጂ ሙፍቲን መናገር አልፈልግም። ምክንያቱም እሳቸው ከአላህ ጋር ተገናኝተዋል። እዛ ህሳባቸውን ስራቸውን እዛ ከአላህ ጋር ነው ህሳባቸውን መነጋገር ያለባቸው። ግን እኔ መናገር የምፈልገው አሁን ላይ በህይወት ያሉ ሰዎችን ነው ሐጅ ሙፍቲ አላህ ይርሃማቸው፣ አላህ ይዘንላቸው፣ አላህ ጀነት ፊርደውስ ይወፍቃቸው። ግን እኔ ቅድም እንዳልኳችሁ እኔ መናገር የምፈልገው በህይወት ያሉና እንደዚህ አይነት ሰዎችን መናገር እፈልጋለሁ። ግን ደግሞ ሌሎቹም ለተወዛገባችሁ ለእናንተም ጭምር ነው፣ ይሄ መልእክት እንዲደርሳቸው መፈልገው እንግዲህ እንደሰማችሁት ሀጂ ሙፍቲ እዛ ጋ ኮልፌ የሚገኘው መቃብር መቀበር ያልፈለጉት ማንነቱ የቦታው ስለማይታወቅ ነው። ተዘርፎ ሊሆን ይችላል፣ የተሰረቀ ሊሆን ይችላል፣ የመሳኪኖች ተወስዶባቸው ሊሆን ይችላል። ስለዚህ እዛ ላይ ለዛ ነው መቀበር ያልፈለጉት፣ ለዛ ነው ቤታቸው የተቀበሩት ብሎ ሰውዬው ሲ አብራራ ከራሱ አንደበት ሰምታችኋል እና የሀባይቢ እዛ ጋ ሰው ሲቀበር የተዘረፈ ከሆነ የማንም ሰው ይሁን ያለ ፍቃድ የተወሰደ ከሆነ ሀጂ ሙፍቲ ከዚህ ቀደም ምን እየሰሩ ነበረ? እንትን መጅሊሱን ሲመሩ አልነበረም? በዛ ጊዜ ለምን ለተዘረፈው ሰው ለምን አልመለሱለትም? እሳቸው በሕይወት እያሉ ስልጣን ላይ እያሉ ለምን እዛ ጋ ይሄ ቦታ ኮ ሀራም ነው። ያ ሰው ያለ ቦታ ያለ አግባቡ ነው የተወሰደው። ለነዛ ሰዎች ይመለስላቸውና ትክክለኛ የሆነ ቦታ በፍቃድ እዛ ቦታ ይቀበሩ ብለው ለምን በስልጣናቸው ጊዜ ይህን ነገር አላስተካከሉ? ምን ትላላቸው? ሀባይቢ ስልጣን ላይ ያለው ሙስሊሙ ማህበረሰብ ሲመሩ የነበረው ሰው ዝም ብሎ ሰው ሲቀበርበት ዝም ብሎ አይቶ ለራሳቸው ይሄን ነገር ማዘጋጀታቸው አግባብ ነው ወይ? ሌላው በተሰረቀው ቦታ ይቀበር እኔ ለብቻ ይቀበራሉ የሚለው ነገር ይሄ ነገር ለራሳቸው ብቻ ማስተካከል ነበረባቸው ብላችሁ ታስባላችሁ። ይህን ነገር ግን እርግጠኛ ነኝ፣ እርግጠኛውን የምነግራችሁ ነገር ሐጅ ሙፍቲ እንደዚህ ያደርጋሉ ብዬ አለልም። ይሄ ሰውየ የተመጣው እኔ አላቅ፣ እኔ አላቅ ግን ያንን ስልጣን በነበራቸው ሰዓት ይህን ነገር ማስተካከል ይችሉ ነበር። አሁን ላይ ማስተባበያ እንደዚህ አይነት ነገር ለምን አወሩ? እነኚ ሰው ማለት ነው እነኚህ ሰው እነኚህ ትልቅ ሰው የሆን ይህን ነገር ሲያወሩ የነበረው እና በሰሞኑ ደግሞ ሰምታችኋል ያቀረቡት ማስተባበያ ምንድን ነው? በራሳቸው ግቢ ውስጥ እንዲቀበሩ ተናዟሉ። ከዛ በኋላ ደግሞ ሌሎች ኡማዎች ሌሎች የሞቱ ሰዎች ይቀበሩበታል የሚል ነገር ነበር ያነሱት። ያን ነበር ስንቃወም የነበረው። እስካሁን ድረስ ማንም ያልተቀበረበት መሬት ለምን ለብቻቸው ይቀበራሉ? ሰው አስቸጋሪ ሁኔታ ላይ ነው ያለው ሰው ያኔ ቀብርን አምልኮ ላይ በጣም ብዙ ሰው ወደዛ እየገባ ነውና፣ ያንን ነገር ለማስተው ነበረ ጥረት ሲደረግ የነበረው፣ ኡስታዞቻችን ትላልቅ ሰዎች ሲያወሩ የነበረው ለምን ለብቻቸው ተቀበሩ? ወደፊትስ ይቀበርበታል የሚለው ጥያቄ ነበረ ያስነሳው። አሁን ደግሞ ያንን ለማስተባበል መቃብር የተሰረቀ ስለሆነ ለራሳቸው በራሳቸው ቤት ውስጥ እንዲቀበሩ ተደረገ ብሎ እንደሰማችሁት እንደዚህ አይነት ማብራሪያ ሲያወሩ በጣም ወደ ላይ ቁጭ ብላችሁ ቪዲዮዋቸውን ብታዳምጡ ትላንት ቀጥታ ስርጭት ሲሰራጭ የነበረው እንዳለ፣ ዛ ጋ የተሰበሰበው ሰው እንዳለ የሚያወራው በጣም የሚጸቅ በቅ የሆነ የሚዘገንን ነገር ነበረ ሲያወሩ የነበረው። ብቻ አላህ ስብሃነ ወተዓላ ቀጥተኛውን መንገድ ይምራችሁ ይምራን። እና ደግሞ ሰሞኑን ኦስታዚያ ሲኖር በቀብሩ ዙሪያ እኛ ሰው እንደዚህ አይነት ነገር ሲያደርግ ዝም አንልም። የሐጅ ሙፍቲ ቀብር ትክክል አይደለም፣ ለምን እንደዚህ ተደረገ ብሎ አውርቶ ነበር እና ምን እንዳሉ በጣም አጸያፊ ነገር ከመቃብሩ ወጥቶ እንደገና ወደ ኮልፌ ይቀበሩ ብሏል ኡስታዝ ያሲን ኑር ብለው ሚዲያውን ቅውጥ ነው ያደረጉት። በቃ እስከ ህግ እንሄዳለን፣ ኡስታዝ ያሲን ኑሩን እንከሳለን፣ የተለያየ ነገር እያሉ ነበር። እስቲ ኡስታዝ ያሲን ኑር ከተናገረው ቀን ጨባርጌ ላሳያችሁ፣ ና እውነት እንደዛ ብሏል ኡስታዝ ያሲን ኑር ከመቃብሩ ሀጂ ሙፍቲ ከተቀበሩበት መቃብር ተቆፍረው ወጥተው ወደ ኮልፌ ይሂዱ ነው ያለው። እስቲ ንግግሩን ሰምተን እንመለስ። አባታችን ሙፍቲን ስናስብ አሁንም አና ለባብስም የተቀበሩበት ቦታ ሙስሊሙ ሕዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር ልባት ቢሰጠው የሚገባ ጉዳይ። ይህን አና ለባብስ ትውልድ ሲጠፋ ዝም ለናና እንወዳለን፣ እናከብራቸዋል። እሳቸው የምንፈልገው የሙስሊሙ መቃብር ውስጥ ተቀብረው ስንገባላ አባታችን ዱዓ ማረግ ነው እኛ ምንፈልግ ይሄ መታረም ይኖርበታል። ባጭሩ የጁምዓለት ቁጥባ ላይ ያስተላለፈው መልእክት ኦስታዝ ያሲን ሲኖሩ ይህንን መልእክት ነው እነሱ እንደሚሉት ከተቀበሩበት ቦታ ተቆፍሮ ወጥቶ እንደገና ወደ ኮልፌ እዛ ይቀበሩ ምናምን አይደለም ያለው። እልባት ሊያገኝ ይገባል። ይህንን እያየን ትውልድ እንዲጠፋ አንፈልግም ነው ያለው። ያ ማለት ምን ማለቱ ነው? እዛ ጋ አሁን በተቀበሩበት ቦታ ሌሎች ሙስሊሞች እንዲቀበሩ ነው ጥሪ ያደረገው እንጂ ገና አስክሬኑ ተቆፍሮ ወጥቶ ኮልፎ ሂዶ ይቀበር ምናምን እንደዚህ ነገር አላለም። ምክንያቱም አሁን እሳቸው ለብቻቸው ከተቀበሩ ገና ሳይቀበሩ ያየነው ብዙ አይነት ፈተናዎችን አይተናል። ከዚህ ቀደም ቪዲዮ ስለሰራሁላችሁ ማለት ነው። አስክሬናቸው የተኛበትን ቦታ ሰዎች እየዳበሱ ፊታቸው ላይ እያደረጉ፣ ሰውነታቸው እየቀቡ ምናምን ገና ማሻረካቸው እንኳን ገና ሳይቀበሩ እየጀመረ ነበር። ከተቀበሩ በኋላ ደግሞ እንግዲህ ከዚህ በኋላ የሚደረገውን ወላሁ አለም። ቀብራቸውን አፈሩን እየወሰዱ ምናምን የሆነ ነገር ሊያደርጉበት ይችላል፣ ሊያመልኩበት ይችላል። ለዛ ነው ለብቻቸው እንዳይቀበሩ እዛ ጋር የተቀበሩበት ቦታ ሌላ ሙስሊሞች እንዲቀበሩ ይደረጉ ነው እንጂ፣ የኡስታዝ ያሲኑር ንግግር እንጂ ከዛ ቦታ ካሉበት ተቆፍሮ ወጥቶ እንደገና እዛ ይቀበሩ ምናምን አይደለም። በቃ የሆነ የጥላቻ ንግግር ነው ያሰራጩ የነበረው ትላንትና ብቻ አላህ ይጠብቀን ከእንደዚህ አይነት ነገር። ወላ ምን አይነት ሰው እንደተሰበሰበ ራሱ የሆነ ይዘገን ናቸዋል ከይር ነገር አያወሩም። እዛ ጋ ቁጭ ብሎ የሚያወራው ደግሞ ከሚያወራው የባሰ ደግሞ ቁጭ ብሎ እዛ በልልኝማ እንዲ አርግልኝማ ብሎ መርቅ ነው የሚያወሩት ነገር፣ አጃይበ የሚያስብል ነው። ብቻ አላ ስብን ወታላ ይጠብቀን፣ ይጠብቃችሁ ከእንደዚህ አይነት ነገር እህት ወንድሞቼ፣ ደግሞ ጥንቃቄ እንድታደርጉ ነው። ለማስተባበል በጣም በጣም ብዙ ብዙ ነገር እያደረጉ ነው። እኛ አሁን አሁንም ወደፊትም የምንለው እንደዚህ ትላልቅ ሰዎች ሲሞቱ ለብቻቸው እንዳይቀበሩ። ምክንያቱም በሕይወት እያሉ ብዙ ፍትናዎችን ብዙ ፈተናዎችን አይተናል። ቅድም እንዳልኳችሁ በሕይወት እያሉ ሰዎች ስጁስ ያደርጉላቸው አይ ተመልክተናል። እንዲሁም ደግሞ ገና ሳይቀበሩ ቅድም እንዳልኳችሁ አያስኪራናቸው የተኙበትን ቦታ ሲዳብሱ፣ ሰውነታቸው ለሰውነታቸው ሰው ሲቀባ ምናምን ነበር። አሁን ደግሞ ለብቻቸው ከተቀበሩ ደግሞ ሌላ ነገር ስለሚፈጠር እባካ ያደረካችሁ ማህበረሰቡን ከጥመት ወደ ጥመት ባታጠሙትና ወደ ካይር ነገር ብታስተምሩት ወደ ካይር ነገር እንዲሄድ ብታደርጉት ከበዕድ አምልኮ እንዲወጣ ብታደርጉት የተሻለ ነው። ለዛ ነው እሳቸውን ከሰው ከሞተው ሰው ነጥላችሁ እንዳትቀብሯቸው ምክንያቱም ቀብሩን ስለሚያመልኩት ብለን እያወራን ያለነው ለዚህ ነው እንጂ ለሌላ ነገር አይደለም። አላህ ሱብሓነ ወተዓላ ደግሞ ቀጥተኛው መንገድ ይምራን ይምራችሁ። ይህንን ነገር ሳልናገር ላለም አልፈለግኩም፣ እና ከዚህ በኋላ ግን በእንደዚህ አይነት ነገር ተመልሼ አልመጣም። አመሰግናለሁ ስለተከታተላችሁኝ። ቪዲዮ ደግሞ ለብዙ ሰዎች ሼር እንድታደርጉልኝ ይፈልጋለሁ። ብዙ ሰዎች እንዲማሩበት ስለምፈልግ ነው ይሄን ነገር ወደ እናንተ ያመጣሁት። አመሰግናለሁ። በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። አሰላሙ አሌይኩም ወረሕመቱላሁ ወበረካቱ። ለድምፄ ደግሞ በጣም በጣም በጣም ይቅርታ